ይኸው ልሽ ውዴ፣ እኔ ሚስቴ ከሞተች በኋላ እንዳንቺ ሴት ገጥሞኝ አታቀር ረዋክ ውዴ። እኔ አንቺ ጋር ሳድር የማገኘው ደስታ ከማንም ሴት አግኝቼው አላውቅም። ወይኔ ታድዬ። እሺ ምን የተለየ ነገር እንዳለኝ ንገረኝ ውዴ። የአንቺ ነገር እኮ እንደዚህ ተዘርዝሮ የሚያውቅ አይደለ። ፍቅሬን እኮ መግለጽ ትችልበታለህ። አመሰግናለሁ ውዴ የእውነት ነጽ አንቺን ስላገኘሁ በጣም ደስተኛ ነኝ። አመሰግናለሁ ውዴ ስማኝማ። ቆይ ለምንድን ነው እንደዚህ የሚያፈጥብን? ተው እባክሽ ሱቁታ ጎን አባዬ አልተነሳም እንዴ? አልተነሳም። አንተ ግን ቁርስ ጠግበሃል አይደል? አዎ ጠግቤያለሁ። ማታ ደግሞ ስትመጣ ያቺ የምትወዳት ምግብ ሰርቼ ነው የምጠብቅ። እሺ አሁን ልሸኘን። አልወጣም እንዴ? አባዬን ቻው ሳልለው ነው የምሄደው። ጋሽ አልተነሱም እንቀሰቀሳቸው ደግሞ ደስ አይላቸውም። ቻው ብዬው በሄድ ግን በጣም ደስ ይለኝ ነበር። ዳደርክ ጋሽ? እግዚአብሔር ይመስገን። ስንዱ እንዴት አለች? ቁርስ ደርሱ እኮ ልጠራት ነበር። እየመጣው ነው። መጀመሪያ ከቁርሱ በፊት የማስተዋወቅሽ ሰዋለን ማ የእኔ ፍቅር፣ ነይ። አንድ የቤታችን አካል ነች። ከዚህ በኋላ የቤተሰብ አባል ከዚህ በኋላ ምግብ የምታዘጋጂው ለእኔና ላሚን ብቻ ሳይሆን እሷንም ታሳቢ አድርገሽ ነው። እሺ ጋሼ፣ እሺ። በጣም ነው የሚያምረው። ቆይ የምታስነክ ነው ሰውዮ። በአንድ ቀን ከዚህ ቤት ውስጥ ወጥቶ እንደዚህ ቤት ውስጥ ያስቀመጠች ያቺን ማር የሆነች ነገር ይነው ያቺ ነገር ማኛ ማለችናል። ግን ከአንድ ቀን በዘለ ለማን አስቦን ያውቃል? የኔ እናት ዋናው ስጦታው ሳይሆን አሰጣጡ ላይ ነው። ይልቅ ልብሶችን ስላመጣሽልኝ አመሰግናለሁ። ችግር የለውም ባክሽ። ይልቅ ግን ሰውዬን ውደሽዋል። እኛ በልባችን ሳይሆን በስጋችን ነው የምናስበው። በዚህ ሰዓት ስለ ፍቅር ሳይሆን ከዛ ስራ የሚያወጣኝን ነገር ነው የማስበው። እርግጠኛ ነሽ ግን ሰውየው ያገባሻል? ወዶ ነው የሚያገባኝ። እንዴት እርግጠኛ ነሽ? በቃ ሳይሆነቱን ይመስላል ብቻ። እባክሽ እኔን ከዚህ ህይወት ያወጣኝ እንጂ እንዴትም ብኖር ግድ አይሰጠኝም። ቆይ የፈለገውን ያክል ጊዜ ትጠቅምብሽ ከቤቱ ቢያባርሽስ? እንደዛ እንኳን የሚያደርግ አይመስለኝም። ደግሞ ቢያደርግም ችግር የለውም። ችግር የለውም። ስቲ ስራሽን ትተሽ ወተሽ እንደገና ከዚህ ቤት ቢያባረሽ እንዴት ነው ችግር ማይኖረው? የእኛን ስራ እኮ ድጋሜ ለመጀመር ስጋዬ ብቻ በቂ ነው። መቼም ስጋዬን ቆርጦ ደግሞ አያባራኝ። ይልቅ ሳርዬ ምሳስ አልሰራልሽ? እኔም ለቤቱ እንግዳ ነኝ። ባይሆን ቀጣይ ስመጪ ቆንጆ ነገር ሰርቼ እጋብዝሻለሁ። የለም ሳርዬ በቃ እኔም ለስ ሊሄድና ለስራ ልዘገጃች። ቆይ ያን የሚያምረው መኝታ ቤቴን ማሳታ ይልቅ ንቅ የለም ነቤተንሻ ሴ እዚህ ለኛ

አልበላም በቃ። ይሄ እኮ በጣም የምትወደው ምግብ ነው። አልፈለግም። እሺ አትቆጣ። ታዲያ ምን ላድርግልን? ሌላ ስሪ። እሺ ቶሎ የሚደርስ ነገር ስራላለሁ። አትጫ ማለቅ አርፌ የተሰጠህ ናት በላ። እንቢ አልበላም። አትጫ ማለቅ አልኩህ እኮ ቁጭ አርጌለች። አርፌ የተሰጠህ ናት በላ። አሁን ለአንተ ማነው ምግብ የሚሰራው? ይሄ ልጁ እኮ ህፃን ነው። የፈለገውን ን ብሰራለት ምን ችግር አለው? የአንቺ ቤት አይደለም ያባዬ ነው። ረዋቅ ነው እንዴ ሰው ለዛ ምን ይመስላል? በእናታችሁ የሆነ ጥንቻ። አንቺ ምን ትችያለሽ? ምግቡን አስቀምጪለት፣ ራብ ሲገሸልጥ ይበላው። ይሄ ማን ነው? ጨምላቃ አሚኒ ና፣ በቃ የቤት ስራ አንስራ። ይሄኔ ፍቅር፣ ቤቱን እንዴት አየሽ? ቤትንማ በጣም ቆንጆ ነው። እኔ ግን ከቤት ይልቅ ያንተ ፍቅር ነው የተመቸኝ እረባከሽ፣ ቀንደኛ ነሽ። እረባከሽ የምሬን እኮ ነው። ወደዚህ ስራ እኮ የገባሁት የሚወደኝ የሚወደው ነው አጥቼ እንጂ፣ ከማንም ጋር የመጋደም ሱስ ኖሮብኝ አይደለም። እሱስ ይገባኛል። ሰው ካልቸገረው በስተቀር እዚህ ህይወት ውስጥ ይገባል ብዬ አላስብም። አሁንማ ሁሉም ነገር ሊስተካከል ከጫፍ ደርሷል። ትክክል ነሽ። ከአሜንዬ ጋር ግን እየተግባባችሁ ነው? ውይ ከአሜንዬ ጋርማ በጣም ተግባብተናል። እኔም በጣም ነው የወደድኩት። እሱስ ሲወደደሽ ይመስልሻል እኔም እንደዛ ይመስለኛል። እንዴቹ ሲያስቀኝ ሲያጫውተኝ ነው የዋለው። ጥሩ እንደ ሱማ ከሆነ በድጋሚ እናት ታገኘ በእኛ እሱንማ ደስተኛ ለማድረግ የቻልኩትን ሁሉ ሞክራለሁ። እናቱ እንዴት አይነት መልካም ሴት መሰለችሽ? ግን ምን ያደርጋል ይሄ ሞት ላይመልስ እስከ ወዲያኛው ወሰዳት። የእኔ ፍቅር እሷን ለመርሳት አይደለ እንደ እኔ ለማግባት የወሰንከውን አታስብ። እኔ ደስተኛ አደርግሃለሁ። አሁን ተነሽ ወደ መኝታ ቤት ንሄድ ይህ አስጨነቅኩሻለሁ

ሶስት፣ እንጂ አሜን፣ አንተ የእናት ምግብ እንደዚህ ይባላል? ተው እንጂ የእኔ ፍቅር፣ ልጅ እኮ ነው፣ ምን ያውቃል ብለህ ነው ደግሞ። ስማ፣ ስንዱ አርፍዳ ስለምትመጣ ትምህርት ቤት የምታደርስህ እናት ነች፣ ማታም የምትመልስህ እናት ነች። እንቢ አልፈልግም። አንተ ልጅ፣ እንዴ ነው የጠገብከው? ደግሞ ጭራሽ ላይ ነመት ትመልሳለህ። ተው እንጂ የእኔ ፍቅር፣ ትንሽ እስኪ ለምደ፣ ብቻ እኮ ነው ጠቅሞ ነው ፍቅሬ። ትምህርት ቤቱ ብዙም ስለማይርቅ እሱ ያሳይሻል። አድርሰሽው ትመለሻለች። እሺ እኔ ፍቅር አደርሰዋለሁ። አንተ ደግሞ ዋ እንዳታስቸግራት። ደህና ዋልልኝ አባት። ይህ ምን ይመስላል? አሁን በእኔ መሸኘት አግኝተ ነው። የሆነ ጥንቸል ካለ ጥንቸል። ሌላ ስድብ አታውቂም እንዴ? አዎ አላውቅም። ይህ ምን ይመስላል? ተነሰ ለዛ። ይሄ ጥንቸል እንዳት ተነሳው። ትሰማኛለህ? አንተ ጥንቸል ከዚህ በኋላ ከኔ ጋር አፍ መካፈትህን ብታቆም ነው የሚሻለው። እኔ ምን አደረግኩሽ? ከዚህ በኋላ ወደርክም ጠላህም፣ እኔ ነኝ እናትህ። አርፋ አርግም፣ የምልህን ሁላ ታደርጋለህ። አለበለዚያ ግን ወየውል። እሺ ያልኩህ ገብቶሃል? አው ገብቶኛል። በቃ እንደውም እኔ ከዚህ በኋላ አልሄድም። ያዝና ሂድ፣ ሂድ፣ በቃ

ጥጋብ ልብህን እንፍት አደረጓለ። እስቲ ቆይ ጋሽ አትቆጡት። አሜንዬ ሂደ ነው። እሷ ናታ ከትምህርት ቤት ታመጣያለች ብሎ ስጠብቃት ቀረች። ምን ብቻ እንዳትመጣ ስላልከኝ በር ላይ ስጠብቃት የለችም። ሲመሽ መጣው። ወይኔ ልጅ አቤት፣ መረገም። ምን አደርግሃለሁ። በስምድ መሽቶ ኩሰል። አንቺ ሂጂ፣ እኔ ምግብ ሰጠዋለ። እሺ ባለቤት ነገር፣ እሺ ምንድ ነው ልስማሽ። አትቆጣኝ። ቆይን ቅ ትሰሚኛለሽ። እዚህ ቤት የመኖሩ ሀሳብ ካለሽ መጀመሪያ ልጄ ልታከብር ይገባል። ቆይ ምን እያልክ ነው? እነኔ፣ አከብረው እሱ እኮ ነው ማክበር ያለ አለኒ። በጣም እንደምወድሽ አውቃለሁ፣ ግን ሁሉም ነገር ከልጅ አይበልጥም። ነገርኩሽ። ደሞ ከሱ ብሶ ይናገራል። ይቅርታ የምንረብሽሽ አልመሰለንም ነበር። አሁን ተነሽና የሚበላ ነገር ስጭኝ። ደግሞ ዳቦ ነው የምፈልገው። ዳቦ እኮ የለም እና ሂጂና ገዝተሽ ናያ። እሺ፣ አሜንዬ መጣሁ። አንተ ጭንጫ፣ ማታ ደግሞ ምን ይሁን ብለህ ነው ላባት ወሬ ያቃጠርከው? እና ባካጥርስ ቴ ንቀት ጭራሽ ለኒ ትሰጠኛለህ። እና ከትምህርት ቤት አንጮ ተብለሽ ለምን ጠፋሽ? ትናንት ብቻ ሳይሆን ነገም ከነጎዳያም ትቼ እጠፋለሁ። ምን ታመጣለህ? እሺ፣ እኔም ለአባዬ እነግረዋለሁ። ትሰማኛለህ፣ ከዚህ በኋላ አንዲት ቃል ለአባዬ ትንፍሽ ችላለሁ ብትል ጎሮሮህን አንቄ ነው የምደፋ። እሺ፣ አሁን ከፊቴ ጥፋ።

አዲስ ትዳር እንዴት እያደረገች ነው ብታይ ሳሪታ። ወይኔ እስር ቤት በይው። ገና ከአሁኑ ቡና ቤታችን የናፍቀኝ ነው። ይህንን ከመሰለ ቤት ውስጥ እየኖርሽ ቆይ፣ እንዴት ነው ቡና ቤት የሚናፍቅሽ? እባክሽ ወይ ሳሪታዬ፣ ብታይ ገና ከአሁኑ እንዴት እንዳስጠላኝ ልነግርሽ አልችልም። እንደዛ ከሆነ ለምን ቤቱ ለቀሽ ለት አትወጪ? መቼም ከተሹ ትሰቃያለሽ። ያለ የመንግስት አካል የለም። እናጨላለቀሽ። ይህ ሁላ ጊዜ ሲዝናና ቢን ቆይተው ማ ዝም ብዬ ይለውጥ አልችልም። እንዴ ታዲያ ምን ማድረግ ትቻለሽ? በመጀመሪያ ቶሎ እንዲያገባኝ እና ከዛም ሰማንያ እንዲፈርም አድርገዋል። ከዛስ ከዛም የተወሰነ ጊዜ ቆይቼ ፍቺ ጠይቀዋል። እንዴ ለምን? ለመለየት ለመለየትማ ከመጋባቶች በፊት አትለያዩም እንዴ? ይህ ሁላ ጊዜማ ሲጫወትብኝ ቆይቶ ዝም ብያ አልወጣም። ልክ ሚስቱ ጎንኩኝ፣ በኋላ ግን መንግስት ራሱ ያለውን ገንዘብ ቆጥሮ ኩላ አካፍሎ ይሰጠኛል። አንቺ ጉደኛ ነሽ፣ እናትኝ እና በቀርቡ ወደ ላይ ከፍ ብለሽ ነ ምናይሽ አንቺ እንኳን አልፍልሽም። ባይሆን እኔ የሆነች ነገር ወጨቅ አድርግልሽ እና ከሀብታሞች ጎራ ትቀላቀል ይሆናል ወረለብሽ። ለማንኛውም ግን ያሳካልሽ። አሜን አሜን አሜን። አባዬን ሳላገኘኋት ተኛም ብሎ ከኔ ጋር ስጫወት ነው አሁን። ስሙ ምን ታረጋለህ? የሆነ ነገር ልጠይቅህ ብዬ ግን ፈራው። ምንድን ነው? ጠይቂኛ፣ ምን ያስፈራሻል? መቼ ነው ግን የምንጋባው? ተግባብተን አለን እንዴ? አብረን እየኖርን ያለ ነው የእኔ ፍቅር፣ አትቀልድብኛ። እኔ ከአንተ ጋር በሰማንያ ተሳስሬ በየሄድክበት አብሬ ሆኜ ቤተሰቦች የማኩራት እፈልጋለሁ። ታዲያ እኮ ይሄ ከአንቺ በላይ እኔን ነው የሚያስደስተኝ። አንቺ ሁሉን ነገር አምነሽበት ከአንቺ እስከሚመጣ ነበር የምጠብቀው። የምርህን ነው? አዎ አንቺን ማግባት ለእኔ ክብር ነው። እስካሁን አብረን በቆየንበት ጊዜያቶች ከአንቺ ምንም ነገር ያጣሁት ነገር የለም። እሺ፣ እንደሱ ከሆነ መቼ እንጋባ? የእኔ ውድ ከሰሞኑ ስራዎችን ላመቻችላል፣ ፍርድ ቤት ሄደን እንፈራረማለን። የኔ ባል፣ ይህንን የመሰለ ክብር ስለሰጠኸኝ በጣም አመሰግናለሁ። ደግሞ ለአንተም ጥሩ ሚስት ለልጆም ጥሩ እናቶኛ፣ አኮራሃለሁ። እሺ እንዴ ጋሼ፣ በሰላም ነው በዚህ ሰዓት ምነው? ነው ስንዱ፣ በመጣስ ቤቴም አይደል እንዴ? እሱስ ልክ ነው። በዚህ ሰዓት መምጣት ገርሞኝ እኮ። ይልቅ ስንዱ፣ እስቲ ሌኒን ጥሪልኝ። ሌኒ እኮ የለችም። የለችም ማለት የት ሄዳለች? እኔ ምን አውቄ ጋሼ። እኔ እኮ ሰፕራይዝ ላረጋት ነበር አመጣጤ። ማለት እሱ ነገር ደግሞ ምንድነው? ትላንት ማታ እንጋባ ብላ ጥያቄ ጠይቃኝ ነበረ? እኔም ከሱ አይምጣ ብዬ ነበር ስጠብቅ የነበረው? ሆኖም ግን ሽማግሌዎች አዘጋጅቼ የፍርድ ቤቱን ጉዳይ ለመጨረስ እሱ ለነግራት ነበር የመጣው። ጉል ሳይሰማ መስከረም አይጠባ ማለት ይሄ ነው። ምንድን ነው ስንዱ? ጋሼ አንተ ህሌኒ ልታገባ? አዎ። ምን ነው እንደው ደፈርሽኝ? እናትለኝ እንጂ ህሌኒ ለአንተ የምትሆን ሴት አይደለችም። እንዴት ማለት? እኔ እንዲሁም አልናገርም ብዬ ነው እንጂ ህሌኒ ለአንተ ሚስት ላሜንዬም ዬ እናት የምትሆን ሴት አይደለችም እኮ። እንዴት ህሌኒ እኮ የወጣላት አለሌናት። አንተ ጠዋት ድስ ሲወጣ ጠብቃ ትወጣለች ማታ ደግሞ መሻሹ ላይ ቀርማ ትመጣለች። ትሰምኛለሽ፣ ስንዱ በጣም ነው የማከብርሽ፣ ግን የመወዳትን ሚስቴን እየተናገርሽ ምንም የምታገስበት ምክንያት የለኝም። ጋሽ ትሰምኛለች ስንዱ የሌን መምጣት ያንቺን እንጀራ ገመች የበጠሰ ይመስለኛል። ቢሆንም ግን የዚህን ያለ ክፋትሽን ጥጋ ያሉ ብዬ አላሰብም። ይቅርታ ጋሽ እስካሁን ስላደረክልኝ ነገር በጣም አመሰግናለሁ። እኔ የትም ሂጅ ተለምኝ መስራት ይችላለሁ። አመሰግናለሁ ሚስቴንም ሚስቴንማ እንድትናገርብኝ አልፈልግም ብሎ አመናቋሽ ወጣት

ውይ የኔ ፍቅር ዛሬ ማሜን ሳላገኘ ተኛል። የኔ ፍቅር ሰሞኑን ስራ በዝቶብሃል መሰለኝ በጣም ጣልጣላ አድርገህናል እንዴ እኔ ውድ። መቼም እናንተንማ ጣልጣላ አረጋችሁ አይደል? ጣልጣል ባታረገና የታመመው ወንድምሽ እንዴት ሆነ እንኳን ያላልከኝ። ውይ በጣም ይቅርታ የኔ ፍቅር። ለካ ወንድምሽ እንደታመመ ባለፈው ነግረሽኝ ነበር። እንዴት ሆነ? ስራ ስለሚበዛብህ ብትረሳውም አልፈርድብህም። ወንድሜ ግን እየባሰበት ነው ሐኪሞቹ ምን አሉ? አሁንማ ገንዘብ አጥተው ከሆስፒታል አስወጥተው ቤት አስተኝተውታል። መሞቻው ነው የተጠባበቁ። እንደውም እኮ የሚገርመው ነፍስ አላት ብለው እኔን ገንዘብ መጠየቃቸው። ደውሏ በድርኝ አሉ ሴተኛ ዳሪ እንደነበርኩኝ አያውቁም? አሁንማ እድሜ ላንተ የኔ ቆንጆ። ከዚህ በኋላ እንደዚህማ ማሰብ የለብሽም የኔ ገንዘብ ማለት ያንቺን ገንዘብ ነው። ለመሆኑ ምን ያህል ገንዘብ ነው የሚያስፈልግሽ? እነሱማ ያሉኝ ሁለት መቶ ሺህ ነው። ቢያንስ የተወሰነ ሆኖ እንኳን አግኝቼ ቢሰጣቸው ደስ ይለኝ ነበር። አታስቢ ደግሞ ለሁለት መቶ ሺህ እኔ እልክላቸዋለሁ። አይ ማሬ፣ ለእነሱማ በቀጥታ ከላክንላቸው ከሰው ተበድራ ነው ብለው ስለሚያስቡ ይጨነቃሉ። ባይሆን ለእኔ ላክልኝና እኔ ትራንስፈር አድርግላቸዋል። ችግር የለውም አሁን ስልኬ እንደከፈተ ትራንስፈር አድርግልሻለሁ። በጣም ደግሞ አመሰግናለሁ። በጣም አመሰግናለሁ። እሺ። የሰጠሽኝ ደስታ ብታውቂ ኖሮ እኔ ምስጋና አይገባኝም ነበር። ከዚህ በኋላ በምንም ነገር እንድትጨነቅ አልፈልግም። በምንም ነገር አልጨነቅም፣ ፍቅር አንተ እያለህልኝ። ሰላም ለዚህ ቤት። እሺ አንቺ ምን ምንሽ ነው እንደዚህ አጣርፍሽ የጠራሽ? እኔ ምን እገምታለሁ? እኔ ለራሴ ቶሎ ነኝ ስትይኝ ታክሲ ለመያዝ ራሱ ለመሰለፍ ነው የመጣሁት። እኮ ለምን እንደፈለግኩሽ ገምቻው አንቺ ደግሞ እንደማይሆንልኝ እያወቅሽ እሺ፣ በቃ ልንገርሽ። ሰውየውን እኮ ብሎን ተቀበልኩት። የቱን ብር? አንቺ ደግሞ ወሬ ማቆርፈድ ስትወጪ ደ የምን ማቆርፈድ ነው? እስቲ ነገሩን ግልጽ አርጊልኝ። ዱባይ የምንሄድበትን የኔና እንችን ገንዘብ ነው? ወይኔ ይሉ የምርሽን ነው? አዎ የምሬን ነው። ወይ ደስ ይሄን ነገር ደሞ ይዘሽ መዞር ጀመርሽ? የያዝኩትማ? ቶሎ ነው እስቲ። እኮ የደበረሽ መስሎኝ እኮ ነው። በቃ እንደዛማ ከሆነ ይህንን ደስታ በዚህ ማክበር የለብን

ያርገ እኔ ምን አውቃለሁ? ወይኔ ሊገለል ነው። በቃ እኔ ስንቴ ለመልጠኝ ነው። ምንድን ነው የምናደርገው? ምንድን ነው የሚሻለል? ይኸው እንደፈረጉት አመለጠኝ። ስንቴ አስረዳ። በዓይኔ በዓይኔ ትመጫለሽ አይ፣ ልጅ ማሰሪያው፣ አይ፣ ልጅ ገመዱ ቤት ምን ያደርጋል፣ ጥለው ብሄዱ አለ አገሬ ሰው። ልጄ ባይኖር ሆኖ እያንዳንድ ሽ ዘንዝዬ ነበረ እስር ቤት መገባው አሜኑ የአብራኬ ክፋይ ሳላውቅ ብዙ ተሰቃያለ። ይቅር በለይ ልጄ፣ እኔ እኮ እናት ያገኘውን ልመስሎኝ ነው። አባ፣ ችግር የለውም በቃ ተረጋጋ እንዴት አለናደደ። እኔ ንጉሥ እናት ማጣት ሳያንስ ጭራሽ የማንንም ሰው ሰብስብ ቢያምጥቼ እንደዚህ ስቃይ ውስጥ ከተት። ይቅር በላይ ልጄ። እኔ አባዬ ሌላ እናት አልፈልግም። አንተ እና ስንሄዱን ብቻ ነው የምፈልገው። እሺ ብሽ ይቅርበኝ። ሂድና ያቺ ሴተኛ አዳሪ ሚስትን ይቅርበኝ በላት። እንደሱ አትበኝ ስንዱ። ያኔ እኮ እኔ አይኔ በፍቅር ታውሎ ነው አንቺን ያስቀየምኩሽ። እና አሁን ምን አይንህን ገለጠው? አሁንማ ሁሉን ነገር ደረስኩበት። ጊዜ ደጉ ያችን ክፉ እጄ ላይ ጣላት። አየጋሼ አንተ የተማርክነ ብዙ ነገር ታውቃለህ። ያኔ ሚስትን እንደዛ ስናገራት ለምን ብለን እንደመጠየቅ አንተ ግን አባረርከኝ። እሱንማ አውቃለሁ። አንድ ጊዜ ተሳስቻለሁ። ይቅርበኝ። በእኔ መጨከም ውስጥ ችግር የለው። በአሚን እንዴት የሚጨክል ልብ ሰጠሽ? አሚን እኮ እንደ እናት ነው የሚለው። አሜንዬን አሳድጌዋለሁ። እንዴት በአንተ ጥፋት እቀጣዋለሁ? አንተም ብትሆን ብዙ ነገሮችን አሳልፈናል። ለመሆኑ አሚን የት ነው ያለው? ቤት ነው ያለው። አሜንዬ እንሂድ፣ በደስታ ኗ አሜንዬ። ግን ደህና ነው? በጣም ናፍቆሻል።